ናታን የፂን መታሰር አልሰማም ነበር። እንግዲህ ሁሉም ሸሽገውት ያፊትም አቤልን አስፈታት ክሱን አንሳላት እያለ እየለመነው ነበር። ኤፍራታም ደግሞ በመረጃ የስፈራራይ ለማስፈታት እየታገሉ ነበር ናታን ሳይሰማ ነገር ግን፣ ሉሊት ደግሞ ሄዳ ናታን ለመጠየቅ የፂን መታሰር ነገረችው። ናታም ደሞ ፂህ ምን ሆነች እያለ በጣም ደንግጧል። ኤፍራተም ኤፍራታም አቤልን ወደዚህ ቤት ስትገባ ምን ብለህ እንደገባ ታቃለመችም። ስለዚህ ያንን ደሞ መረጃውን አሪካ ታረክ ይጀባለሁ ያንን አስተላልፌ ለያፌ ተሰጠውት አንድ ቀንም አያስቀምጥህም። ስለዚህ አሁን የፂን ክስ ታነሳታለት እናስፈታታለን ብላ አቤልን ደግሞ እፍራታ አስፈራራችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ድን የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም በየላችሁ በሰላማችሁ ዝት በላችሁ ነው። አዲስ ከሆናችሁ ሰብስክራይብ አሽር ያረጋችሁ ቤተሰብ ሆኑ። እንግዲህ ፂን አቤልን ወቅታው ታስራ ነበር ማለት ነው እሱም ደግሞ እንግዲህ እነ ኤፍራታ ቤት ነበር። መጀመሪያ ወደ እነ ኤፍራታ ቤት ሲገባ ያፌት አልፈለገም ነበር እዛ መሆኑን። ኤፍራታን በሆነ ነገር አስፈራቷት እንደገባና ኤፍራታ ደግሞ ያንን መረጃ ሪከርድ አድርጋ እንደያዘችበት ነበር አሁን እየገለጸች ያለችው። ኤፍራታ እስከዛሬ ዝምብላ አሁን ደግሞ አቤልን አገኘችው። ያንን መረጃ ለያፌት ከሰጠው ይገልሃል። ስለዚህ ያን እንዳይሰጥብ ከፈለክ ደግሞ ፂን ከሱ ልታነሳለት ልታነሳላትና ልናስፈታት እንችላለን አስብበት ብላ ማስፈራሪያ ወይም ማስጠንቀቂያ ሰጠችው። ኤፍረተና ያፌት ደግሞ በጣም ተጣልተዋለ። እሱም እንግዲህ በሚያደርገው ነገር ሁሉ ትዕግስቷ አልቋል። ነገር ግን የተጣሉት ደግሞ በትንሽ ነገር ነው። ያው ተኮራርፈው ቢቀመጡም ሰበብ የሆናቸው ግን ገነት፣ እናቴ ነይ ተቀመጪ። እንግዲህ ገነት እዛ ላይ ፍራታ ብላ ሰራተኛ ሆና ገብታ እያገዘቻት ነበር። ምግብ ካቀረበ በኋላ ነይ ምግቡን ቤና እንሰራለን፣ ትጎጃለች ተቆጫለሽ ብላል እናቷ ስታዝን እና ደስ እንዲለኝ ነይነን ነኝ አጠገቤ ቁጭ ቢያረቻት የፍራት ገነትን እኔ ቁስቀማ ደስ ልሽን አለቻት። አው እንግዳ ምግብ ላምጣና አብረን እንበላለን ብላ ገነትን ምግብ አምጥታ ያፌት ባለበት አብራ አልበላ ቁጭ እንዲያለች እንግዲህ ያፌት ደግሞ ደፋሩ እንዴት ነው ሰራተኛ ከኛ ጋር የሚበላው? ተንሺ ወይም ደሞ የምትበዩም ከኛ ሲተርፍ ነው ብሎ አላት። እናት እንደዚህ ይደረጋል ወይ? ጉድ ኤፍራታ ደግሞ ተነሳችበት። እናቴን እንዴት ነገር አትችልም፣ ነገሩ አስተዳደግ ነው ብላ እንግዲህ ያለ ኃይላትን ተጠቅማ ልትጋፈጠው ተነሳች። ያፌትም ሊሰነዝርባት እየቃጣ ብዙ ሳቆዩ በስተመጨረሻ ምንም አታመጣም እየተወስክ ያለበትን ነገር አውቃለሁ። መቼም ምንም አታመጣም፣ ልንገርክ አለችው። አሁን እኔ እና እናቴ ቁርሳችን እንብላ፣ ከዚያ በኋላ ደግሞ ውጭ ላይ ወተን እንሰራዋለን። አንተም ስራ እንዴት እንደሄደ እንዳይረፍድብቅ ሂድ አለችው። ትግስቱ ሲያበቃ ሊመታ ሲል ገነት እጁን ይዛ ከኤፍራታ ላይ አበራበረደችው። ሉሊት ደግሞ እንግዲህ ውሃውም ተዘይቱ ሽሮውም ተውሃ አርጋ በጣጣ ብላ ስራ እንግዲህ እየሰራሽ ቤዚ መታ ቁርስ እየሰራ ነው ስትላት፣ አንቺ እንግዲህ ውሃና ዘይቱን ለይተሽን ካላረግሽም እያለ እሷ ጋር ደግሞ ሲበጣበጡ፣ ነገር ግን ሉሊት ደግሞ እንግዲህ ዘይቱን በውሃው ቀላቅላ ምርጥ ምግብ ሰራ ብላ ይዛላቸው ለ ለዚና ለናታን እስር ቤት ልጠይቃቸው ሄደች። የቤ ስለተራራቁ ግቢያዋ አስር ጊዜ እየሄደ ቆርቆሮም ለማገኘት እየፈራ አጥር ላይ እየተንበላጠረ እሷን እያየ ነበር። እሷም አላየችም። በቀደም ሄዶ ሉሊት ከፍታ መጥረጊያው ነጥታ ቤዛ ማለት ይችላል ተዋቃት እያለች ሙድ እያያዘችበት ነበር። አይ ሉሊት እንግዲህ ሉሊት ያን ምግብ ሰርታ እንግዲህ ወደ እስር ቤት ሄዳ ፂን ስትጠራት ምን ፈልገሽ መታሽ ስትላት ምግብ ይዤልሽ አለቻት። ባለፈው ፂ ሉሊትን ስለመረዘቻት አሁን ምሷ እንድዛ ልታረጋት አሁን አንቺ ምግብ ሰርተሽ ደኒ መርዝ ነው ምግብ አለቻት። አንቺ እንደራስሽ ይመስልሻል እኔ ምርጥ ምግብ ነው አለቻት። ለራስሽ ቢው እያረፍሽ ብላ ሁለተኛ ዘንድ የመጣ አስጠነቀቀቻት። እዚህ ናታን ጋር ሄዳ ናታን ደግሞ እስር ቤት ያለህ አትመስልም አእምሮ ባህለ በጣም ነው ያማረብህ እያለች አለችው። አብሽር ብዙ ጊዜ የምትታሰር እኔ ምግብ አመጣልሃለሁ፣ እንዲያ አታስብ። መቶ ጊዜ የምትታሰር እኔ አመጣልሃለሁ እያለች ምንድን ነው የምቀባጥሪው? እያላት እኔ ምን እቀባጥራለሁ? ምግብ ይዤ ል መጥቼ ነው እንጂ አለችው። አንቺ ለእኔ ምግብ ሰርተሽ ልሽ መጥተሽ አላት። አዎ እንዴ፣ ለምንድን ነው አዝንላችኋለሁ እኮ እያለች ስትል ለማንኛውም ምግብ እሺ ይዘሽ ተመለሽ። ሁለተኛ ደግሞ ሰርተሽ ደመጭ አት ከዚያ በኋላ እኔ እንግዲህ እንደታሰረች እኔ እዚህ ጋር ነበር መጀመሪያ ያልኩት። እናንተ ደግሞ እያለች ጨርሰን ባልነግረው ፂ ግን የሆነ ነገር እንደሆነች ወይም ደሞ እስር ቤት እንደሆነች አሰማችሁ ፂ መሆነች እያለሱን በድንጋጤ ራሱን በጣም ከባድ ነው። አሁን ይሄን ሲሰማ እንግዲህ ፂን በጣም ነው እሱ የሚወዳት። ጥሩ እስከሚወጣ ነው ፂን የሚወዳት በእውነት ናታም ማለት ነው። ስለዚህን ተሰማ እስር ቤት ሆኖ ደግሞ እሱ በጣም ከባድ ነው። ኤፍራተ እንግዲህ አቤልን በሆነ መረጃ፣ በዛ መረጃ ስፈርታ እንደምታስፈታት ነግረዋለች። መረጃውን ለያፌት ከምሰጥብህ ኤፍራታን ከምታስፈታ ምረጥ ብላ እድል ሰጥተዋለች። ያፌትም እንግዲህ ተናዶ በኤፍራታ ገነትን ራሱ እየገለመጣት ና የሆነ ቃላት እየተናገራት ነበር። ግን እንደዚህም መሆን አልነበረበትም። ኤፍራታን ከወደደ የሚስቱ አድርጎ እናቱን ደግሞ እናቷን እንደመመውደር ነው። ሲቀጥል በጣም ከባድ ነው። እንዴት ነው እናት ሰራተኛ አትሆንም? ግን እንደ ሰራተኛ ሆኖ ይናገራታል ለምን? በእርግጥ እሷ ለልጇ ብላ ነው እዚ ያገባችው። ስለዚህ እንደ እናት መከበር ነበረባት። ኤፍራታ ደሞ በእናት ያትምጣለችው። ቢኒያምም የፂን መታሰር ለዳግም እየነገረው ዲያግም ደግሞ ማመናቃቱ። ዲያግምና ፂ አቤልን ለአቤል የቀጠሏት ወይም የገዟን ልጅ ለዲያግም ደውላ እኔ ከዚ ስራ መውጣት ፈልጋለሁ ጨርሻ ያለሁኝ ታሁን በኋላ አለችው። እንዴት እንደዚህ ይሆናል? ጫፍ ላይ ደርስ ይገለ እንዴት ሲላታ ልጁ እኮ ተወቅቶ የለ እንዴ። ምንድን ነው ሊያ ነው የሚሰራው አለች። የምን መወገ ነው ምታዋሪው ምታዋሪ ታውቂዋለች ሲላታ፣ አይ በቃኝ፣ ካሁን በኋላ ብዛ ስልክ ዘጋችበት። ነገር ግን ቢኒያም ጺት አስራለች አቤልን ወቅታው ስት ሲለው ምንም አላመለም? ለካ ልጅቱ እውነት ማለት እውነት ነው ያለችው እንዴ ያለ ሲያስብ፣ የማና ልጅ ደግሞ ምንድነው እውነት ያላችሁ እያለ ቢንያንም ሲነቅ ጠይቀው አይ ምንም አይደለም ብሎ አረሳሳ። ዳግም የተወሳሰበ ነገር ሆነበት። የፂንም መታሰር አያቅም። እፍራታ አቤልን በመረጃው አስፈራታ፣ ፂንት አስፈታት ሆን ወላ አቤል አላስፈታም ብሎ የያፌት መረጃ ተሰጠ ይሆን? በያላችሁበት ሰላማችሁ ይብዛ።